በመዲናችን የተገነቡ ትልቅ ፕሮጀክቶች የመጀመሪያው ትልቁ አስተዋጽኦአቸው የከተማዋን ህዝብ፣ የከተማዋን ነዋሪ የኑሮ ጫና ማቃለል ነው። ከኢኮኖሚ ጥቅም አንጻር ስናይ ምን ያክል የከተማዋን የኑሮ ውድነት የአቅርቦት እጥረት መቅረፍ ችለናል የሚለውን እንለካለን። በተለይ ገበያን ከማረጋጋት አንጻር ያላቸውን ሚናም እንመለከታለን። ይሄ በዋናነት ማሳያ የሚሆነው በአራቱም የአዲስ አበባ መግቢያ በሮች ላይ የገነባ ናቸው። ትልልቅ የገበያ ማዕከላት ናቸው። በተለይን የሰብል ገበያን በተለያየ የእርሻ ምርትን ለሸማቾች ከማድረስ አንጻር ትልቅ ሚና ያላቸው የነዋሪውን የኑሮ ጫና የሚቀንሱ ገበያ ውስጥ ያለውን አንዳንድ ጊዜ አለመረጋጋት እዛም እዚህም ሲገጥሙን በከፍተኛ ዋጋ ቅናሽ ገበያ ላይ ምርት በማቅረብ ገበያ የምናረጋጋበትም ጭምር ነው። ከውጭ ነጋዴው ከሚሸጥባቸው እና ከሚገበያይባቸው የሀያና የሰላሳ እጅ ያክል ቅናሽ ያላቸው ለከተማው ነዋሪ ትልቅ ትርጉም የሚሰጡ ጥራት ያለው ምርት የሚቀርብባቸው ስለሆኑ አንዱ ኢኮኖሚ ላይ ለውጥ አምጥተዋል የምንለው ማሳያቸውን እሱ ነው። ሁለተኛ ትልልቅ ፕሮጀክቶች እነ መስቀል አደባባይን፣ እነ አድዋን፣ እነ አዲስ ኢንተርናሽናል ኮንቬንሽንን፣ የትራንስፖርት ማዕከልን፣ የነ አቃቂ የግብርና ማዕከልን በተመሳሳይ እነንጦጦ እነ ወንድማማች ፓርክን፣ እነኝህ ሁሉ ደምረን ስንመለከት በርካታ የስራ እድል ፈጥረዋል። በርካታ የከተማው ልጆች የሀገራችን ኢትዮጵያውያን ባለሙያዎች የስራ እድል ያገኙበት ሌሎችም ጭምር የስራ እድል መፍጠር የቻሉበት ተጠቃሚነትን ያረጋገጥንበት ነው። ከዚህም አልፎ የቱሪዝም ዘርፉ ገቢው እንዲያድግ በማድረግ በኩል ትልቅ ለውጥ የታየባቸው እንደሆኑ ማየት እንችላለን። የአዲስ አበባ ገጽታ በመቀየሩና እየተቀየረ በመምጣቱ ምክንያት የቱሪስት ፍሰቱ ጨምሯል በከፍተኛ ሁኔታ የአገር ውስጥ ቱሪዝም፣ የውጪ ቱሪዝም ማለት ነው። ይሄ ብቻ አይደለም። በኢትዮጵያ ኢንቨስት ለማድረግ የሚፈልጉ አካላት በየጊዜው በከፍተኛ ቁጥር የተሻሻለ የመጣበትን ይሄ ሁሉ ፕራይቬቱ የሚሰራው ግል ሴክተሩ የሚሰራው ሁሉ ኢኮኖሚውን የሚያነቃቃ ኢኮኖሚውን የሚለውጥ ከመሆኑ አንጻር ስናየው ትልቅ ትርጉም የምንሰጠው ይሆናል ማለት ነው።